ሰላም ጠናስጥልኝ፣ እንደምናችሁ ደህና ናችሁ ወይ? እንኳን ደህና መጣችሁ። ዛሬ ዛሬም ማዘጋጀው ሩዝ በስጋ እና በድንች ነው። እሺ፣ ወደ ስራው እንሂድ። የምጠቀማቸው ግብዓቶች ሁለት ራስ መካከለኛ ሽንኩርት፣ ስድስት ራስ ድንች፣ አራት መካከለኛ ቀይ ቲማቲም፣ ሶስት የሾርባ ማንኪያ ዘይት ሁለት ፓውንድ የበግ ስጋ ከአጥንቱ ጋር ያለ በመካከለኛ ሆኖ የተቆራረጠ፣ ሶስት የሾርባ ማንኪያ ዝንጅብል ና ነጭ ሽንኩርት የተከተፈ ወይም ደግሞ የተፈጨ፣ ሶስት የሾርባ ማንኪያ ብሪያኒ ቅመም። ያው ቅመሙ ትንሽ የማቃጠል ጸባይ ያለው እንደገና ደግሞ ጨውም አለው እና ያው ስንጠቀም ያንን አውቀ መሆን አለበት። አንድ ኩባያ ያልጣፈጠ እርጎ፣ አንድ የሾርባ ማንኪያ ዱቄት ሩዝ እንደሚያስፈልገን መጠን እና የድንብላል ቅጠል እንደ ፍላጎታችን እንጠቀማለን ማለት ነው። ይህ የምታዩት የምጠቀመው የብሪያኒ ቅመም ነው እና በጣም ነው የሚጣፍጠው። ለረጅም ጊዜ ነው ስጠቀመው ይኖርኩት። ይሄንን ከስጋ ጋር ይሆናል ያው እንደሚለው ለስጋ ነው ግን ከአትክልት ጋር ራሱ አድርጋችሁ በሩዝ ብትሰሩት በጣም ይጣፍጣል እና የሰራሁለት ሰው ሁሉ ነው የሚወደው። ና ገዝታችሁ እንድትጠቀሙ ብዬ ነው የገዛውትኝ ከህንዶች ሱቅ ነው፣ እና አካባቢያችሁ ህንዶች ሱቅ ወይም ደግሞ ነው እንደዚህ የተለያየ አገር ምግቦችን የሚያመጡ ሱቆች ካሉ ፈልጋችሁ ከዛ መግዛት ትችላላችሁ። ይህን ላካፍላችሁ ብዬ ነው። ፓኬቱ ጀርባ ላይ ራሱ እኔ አሁን የምሰራው ሩዝ አይነት አሰራር መመሪያ አለና እሱን እራሱ ተከትላችሁ ብትሰሩ በጣም ቆንጆ የሆነ ሩዝ ልትሰሩ ትችላላችሁ ማለት ነው። በመጀመሪያ ሩዙን አጥበዋለሁኝ ጠራ ያለ ውሃ እስኪ ሰጠኝ ድረስ ከዛ በኋላ በራይስ ኩከር ነው የምሰራው። ለብቻ ነው የምቀቅለው ሩዙን ና እጥደዋለሁ ማለት ነው። ራይስ ኩከሩ ላይ ለዚህ ሩዝ አመጣጠን የውሃ አመጣጠን አንድ ኩባያ ደረቅ ሩዝ አንድ ኩባያ ከግማሽ ውሃ ነው የሚያስፈልገው። ና እንደዛ አድርጌ ነው የምጥደው ማለት ነው። ሩዙ እስኪ በስል ማባያውን እሰራዋለሁኝ ዘይቴን ትንሽ አግዬ ሽንኩርቱን ነው ማቁላለው መጀመሪያ ያው ጠበስ ብሎ ውሃውን ተፍቶ ትንሽ ለስለስ እስኪል ድረስ፣ ቀጥዬ ስጋውንና የነጭ ሽንኩርትና ዝንጅብል ቅልቅሉን አንድ ላይ ከሽንኩርቱ ጋር እጠብሳቸዋለሁ። አለፍ አለፍ ብዬ እያማሰልኩኝ ዘይታቸውን በደንብ እስኪ ተፉ ድረስ አቁላላቸውና ና ጥብስ እስኪሉ ድረስ ቀጥዬ ቲማቲሙን ድንቹን ና የብሪያኒውን ቅመም እጨምራለሁኝ። ቀጥዬ ድንቹ ትንሽ መብሰል እስኪጀምር ድረስ ሁሉንም አንድ ላይ አቁላላቸዋለሁ ማለት ነው። እንደ እሳታችን ኃይል መጠንና እንደምንጠቀመው ድስት አይነት አንዳንድ ጊዜ በቀላሉ ሊያርብን ይችላል። ያው የቲማቲሙ ውሃ ስላለ አሁን እንኳን ለማረር አያሰጋንም። ግን ቢሆንም አለፍ አለፍ እያለን መሰል መሰል እያደረግን ሁኔታውን ማየት አለብን ማለት ነው። እኔ እሳቴን እዚህ ጋር ከመካከለኛ ትንሽ ከፍ ያለን ያደረግኩትኝ ያው ድንቹ መብሰል ጀምሯል። ያው ሙክካል አለም ግን መብሰል ጀምሯል። ከዚህ ቀጥዬ የምጨምረው እርጎና ትኩስ ውሃ ነው። አሁን እርጎውን አዘጋጃለሁኝ። በነገራችን ላይ ያለ እርጎም ይሄ ሶስ ያለ እርጎም መቅረብ ይችላል። ቅመሙ በጣም ቆንጆ ስለሆነ ለብቻውም እንደዚሁ ከድንችና ከስጋ ጋር ወይም ደግሞ ከአትክልት ጋር ተሰርቶ ቢቀርብ በጣም ነው የሚጣፍጠውና ያለ እርጎም ልታቀርቡ ትችላላችሁ። እንደ ምርጫችሁ ነው እርጎ ከትኩስ ነገር ጋር ሲቀላቀል በተለይ ደግሞ ቅባቱ የወጣለት ይሄ ሎው ፋት የሚሉት እርጎ ከሆነ ሲቀላቀል ከትኩስ ነገር ጋር ይበጣጠሳል እና ሲበላ ለጤና ምንም ችግር ባይፈጥርም፣ ለአይን ግን አያምርም። ያንን ለማስወገድ ምንድን ነው የምናደርገው? ከትንሽ የፉርኖ ዱቄት ጋር ኢቭን ራሱ የሽሮ ዱቄት እንኳን ትንሽ አንድ ማንኪያ እንኳን አርገን ቀላቅለን፣ ከእንደዚህ እንደምታዩት ከእርጎ ጋር በደንብ ቀላቅለን ስንጨምረው ያ የሚበጣጠሰውን ነገር ያቆይተዋል ማለት ነው። እና ለአይን አይከፋም። ቀጥዬ ያው እከልሰውና ና ከዱቄት ጋር ያቀላቀልኩትን እርጎ አንድ ላይ ጨምረዋለሁ ማለት ነው። ከውሃው ጋር ያው አብሮ እንዲፈላ ና እንዲተከተክ፣ በዛውም ያው ድንቹ እንዲበስል ማለት ነው። ሶስ ውስጥ ጠቆር ያሉ ነገሮች የሚሽከረከሩ ከውሃው ጋር ካያችሁ ከቅመሙ ጋር የገቡ ናቸው ፍሬዎች ናቸው። ና ስማቸውን አላቅም፣ ግን ያው ለዛ ነው የሚታያችው። እርጎ አንደኛ የቅመሙን ማቃጠል ይቀንስልናል። ሁለተኛ ደግሞ ያው የራሱ ቃና አለው የሚጨምረው ሶሱ ላይ ና ቆንጆ ቃና ይሰጠዋል። እንደገና ደግሞ ያበረክትልናል ማለት ነው። ዱቄቱም ትንሽ ወፈር ያደርገዋል ሶሱ ና ያበረክትልናል። ያው ለቤተሰብ ስለሆነ የምሰራው በርከት እንዲልልኝ እፈልጋለሁኝ። ከዚህ ቀጥሎ ያው በቃ ድንቹ እስኪ በስልና በደንብ እስኪ ብላላ ነው የምንጠብቀው ማለት ነው። ድንቹ እንደምታዩት በስሏል። ጨርሻለሁ ማለት ነው ስራውን። ግን እሳቱን ከማጥፋቴ በፊት የድምብላል ቅጠል ወይም ደግሞ ሲላንትሮውን እጨምርበታለሁ ማለት ነው። ቆንጆ መዓዛ ይሰጠዋል እና በዚህ ጨርሳለሁ ማለት ነው የሶስ አሰራሩን። ሩዙን ከጣድኩትኝ በኋላ በራይስ ኩከሩ ምንም የጨመርኩትም የቀነስኩትም ነገር የለም። አንድ ጊዜ ብቻ ኦን አርጌው፣ ከዛ በቃ በራሱ ሰዓት እንዲበስል ነው የጠበቅኩት። ሩዙን አላቀላቅለውም። አሁን ከፈለግን ማቀላቀል እንችላለን። ግን እኔ ከአንድ ቀን በላይ ስለሆነ የምጠቀመው ለቤት ለብቻ ለብቻ አስቀምጬ ሲያስፈልግ ሲያስፈልግ እየቀነስኩኝ እንደዚህ አዋህጅ አንድ ላይ ትንሽ ጠበስ አርጌ ነው የማቀርበው ማለት ነው የዛሬው ስራ በዚህ ተጠናቋል። እንግዲህ አስተያየትም ካለ መልእክትም ካለ ላኩልኝ። አመሰግናለሁኝ ስለ ጊዜያችሁ። ሼርና ሰብስክራይብ ማድረግ አትርሱ። በያላችሁበት መልካም ቀን፣ መልካም ውሎ፣ መልካም ምሽት፣ መልካም አዳር። ደህና ሁኑልኝ። እሺ፣ ቻው።